ቅዳሴ ቤተ ክርስቲያን ውስጥ ስለተቀበረ ከሞት የተነሳ የለም። ማንም ሰውም ደግሞ አራት ኪሎ ስላሴ ቤተ ክርስቲያን በሚገኘው ፉካ ውስጥ ስላልተቀበረ ነብሱ ወደ ሲኦል የገባች ሰው የለም። እንደ ስላሴ ቤተ ክርስቲያን የተቀበረ ይወርሳል፣ ሌሎች ደብራት ላይ ደግሞ የሚቀበሩ ሰዎች ደግሞ ወልድ ይወርሳሉ የሚል አይነት ዳርዲ ሶሮ፣ የኔ ቀብር ግማሽ ሚሊዮን ብር ቤተ ክርስቲያኑ መጠየቁን ተከትሎ በአሁኑ ሰዓት እጅግ እያነጋገረ ይገኛል። ዛሬ በወዳጅ አብስሮኔ ባሩ ጉዳይ ዘረኝነትን የምንቃወም ሰዎች ነን። ዘረኝነትን ለማስፋፋት ሳይሆን ዘረኝነትን ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንኮሆን ሚዲያ ቤተሰቦች እንደምን አላችሁ፣ እንደምስቆያችሁ። እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ብዛላችሁ። የምንወዳችሁ ውድ ቤቶቻችን በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁ። እንግዲህ የአርቲስቷን ህልፈት አስመልክቶ በቅድስት ስላሴ ቤተ ክርስቲያን የመቃብር ገንዘብ መጠየቅ ግማሽ ሚሊዮን መጠየቁን አስመልክቶ እየተሰራ ያለው ቤተክርስቲያን የማጥላላት ዘመቻ ሰከን ባለ መንፈስ ብናየው መልካም ይሆናል ብዬ አስባለሁ። እንግዲህ ቤተ ክርስቲያን ለምን ይህን ያክል ጠየቀች የሚለውን አብረን እናያለን። አራት ኪሎ ውስጥ ስለተቀበረች አርቲስቷ ገነት አትገባም፣ ባለወልድም ቢሆን ሲኦል አትገባም። ስለዚህ በዚህ ዙሪያ ለተነሱ የማጠላለት ዘመቻ ምላሽ መስጠት አለብን ብዬ አስባለሁ። አሁን እንዲሁም ከመሸ መስቀል አደባባይ እንግዲህ ሬቻ በዓልን አስመልክቶ ደምቋል። ነገር ግን በጣም ትንሽ ከበድ የሚሉ ስድብ ምልልስ እየተደረጉ ነው ያሉት። ሁሉም ላይባቸውን እየከፈቱ ኮሜንታተሮችም አያርፉም። ነገር ግን ይህን እነሱ እያደረጉ ያለው ነገር መሬት ላይ ያለውን ንጹሁን ወንድማቸው ሰዎችን እንዲጎራ ስለሚችል በዚህ ዙሪያ ያለውን ነገር አይተን ህዝብታችንን ኮመንት ላይ የምታስቀምጡልኝ የሆነ ቪዲዮን ማሳያቸው ይሆናል እጅግ በጣም የሚያጸይፍ ነገር ስለሆነ ያየሁት ማለት ነው ማሳያቸው ይሆናል ወደ መጨረሻ ላይ በቅድሚያ ግን ከዚህ ከጉዳዩን ጀምርና ያለውን ነገር በደንብ አድርገን ለማየት እንሞክር ኦርቶዶክሳውያን ቪዲዮን በደንብ አድርጋችሁ ላይክ እያደርጋችሁ ጀምሩት ወደ ቪዲዮ ኔሮል ተከታተሉኝ ለአርቲስት ፍሮይኒ ቀብር ግማሽ ሚሊየን ብር ቤተክርስቲያኑ መጠየቁን ተከትሎ በአሁኑ ሰዓት እጅግ እያነጋገርም ይገኛል። ዛሬ በወዳጅ አርቲስት ፍሮይኒ ባሩ ጉዳይ አራት ኪሎ ቅድስት ስላሴ ጎራ ብዬ ነበረ። ያው አንጋፋ አርቲስት እንደመሆኗ ከሙያ ባልደረቦች ጎን እንድታርፍ ምን ይጠበቅባታል ብዬ ጠየቅኩ ሲሆን በምስሉ ላይ እንደምትመለከቱትም እዚህ ውስጥ ከሆነ መቶ ሀያ ሺ ብር እና የቤተክርስቲያን አባል መሆኗን የሚገልጽ ማስረጃ ማቅረብ አለባችሁ አሉን። እንዲህ ውስጥ መሬት ላይ ከሆነ ብዬ ጠየቅኩ ሲሆን መሬት ላይ ከሆነ አምስት መቶ ሺ ብር ማለትም ግማሽ ሚሊየን ብር እርሱን ፓትርያርኩ መፍ አለባቸው። ያው ስላሴ ግቢ ውስጥ ቦታ የለም። ጎረቤት ባለወልድ ቤተ ክርስቲያን ግን ቦታ አይታጣም ያሉን ሲሆን ዋጋ ያስጨምራል እንጂ የቅብር አስፈጻሚ መኪና ከፈለጋቸውም እናቀርባለን ተባልኩ። አርቲስት ክሮኔ ባሩ ለቤተ ክርስቲያኗ ሁሌም ታዛዥና በተጠራችበት የምትገኝናት። ሌላው ቀርቶ አሁን የቅብር ቦታ ዋጋ ያስወደደ ሴ ቤተ ክርስቲያን ጥር ላይ ሲታደስ ሙያዊ አስተዋጽኦም አድርጋለች። ወደ ገንዘብ ቢቀየር ደግሞ ምን ያህል ሊሆን እንደሚችል አስቦ ሲል ቴዲ ካሳ መጽሐፉንም ተመልክቻለሁ። እስቲ በዚህ ጉዳይ ላይ ምን አይነት ታይጣላችሁ ለቅብር ለቀብር 500 ሺህ ብር ማለትም ግማሽ ሚሊዮን ብር መጠየቅ አለበት ብላችሁ ታስባላችሁ? ሀሳባችሁን ማስቀመጥ ትችላላችሁ። ተጨማሪ መረጃ የማገኝ ከሆነ ማሳውቃችሁ ይሆናል። ጋይስ እንግዲህ መረጃ በስፋት እየተቀባበሉት ነው የሚገኘው። ዋናው ነው እንግዲህ እንዲቀባበሉበት የሆነው አጀንዳ ቅድስት ቤተክርስቲያንን ለማጥላላት ከፍተኛ ዘመቻ እያደረጉ ነው ያሉት፣ በተለይ የሌላ ቤተ እምነት የሆኑ ጋዜጠኞች ማለት ነው። ኦርቶዶክሳን እዚህ ጋር በትኩረት ፕሊስ፣ በትኩረት እንየው እያልኳችሁ ለዚህ ነው። ማንም ሰው አራት ኪሎ ሥላሴ ቤተ ክርስቲያን ውስጥ ስለተቀበረ ከሞት የተነሳ የለም። ማንም ሰውም ደግሞ አራት ኪሎ ሥላሴ ቤተ ክርስቲያን በሚገኘው ፉካ ውስጥ ስላልተቀበረ ነፍሱ ወደ ሲኦል የገባች ሰው የለም። ሰላም ተወዳጆች፣ እንዴት አላችሁ? ይቺ በምስሉ ላይ የምትመለከቷት ተወዳጅ አርቲስት አርቲስት ፍሬዎት ባህሩ በትናንትናው ዕለት በድንገተኛ ህልፈት ከዚህ ዓለም በሞት ተለይታለች። አዎ እጅግ በጣም አዝነናል፣ ልባችን በክፉኛ ተሰብሯል። ምክንያቱም ደግሞ ይቺ አርቲስት በነበረችባቸው ጊዜያቶች የሰራቻቸው ፊልሞች ብዙዎቻችን ጋር ተወዳጅ የነበሩ በጣም የምንወዳት የምናከብራት አርቲስት ነበረች። አርቲስት ፍሬዮት ባህሩ እንደ ሀገርም ተወዳጅና እውቅናን ያተረፈች ምርጥ ተወዳጅ የነበረች አርቲስት መሆኗን የአደባባይ ምስጢር ነውና ልንክደው አንችልም። ነገር ግን ከዚች አርቲስት ጋር የስርዓተ ቀብር ጋር ተያይዞ እንግዲህ የተነሱ ያሉ ውዝግቦች እጅግ በጣም ጸያፍ በሆነ መልኩ ቤተክርስቲያንን ተጠያቂ ሊያደርጉ የፈለጉ አካላት ድምፃቸውን እያሰሙ ያለበት ሁኔታ ነው ያለው ማለት ነው። ምክንያቱም ቤተ ክርስቲያን የራሷ አሰራር፣ የራሷ መመሪያ፣ የራሷ ህግና ደንብ ያላት ትልቅ ተቋም ነች። እንዲህ አርጊ፣ በዚህ ግቢ፣ በዚህ ውጪ፣ ቁረጪ፣ ፍለጪ የሚላት አካል ሊኖር አይገባም ማለት ነው። የቤተ ክርስቲያኑን አሰራር ተከትሎ ህግና ደንብ መመሪያውን በመከተል የቤተ ክርስቲያን አባቶቻችን፣ በቦታው ላይ የተቀመጡ ኃላፊነት ላይ ያሉ ሰዎች የሚወስኑበት የራሳቸው የሆነ አሰራር ይኖራቸዋል ማለት ነው። ህግና ደንቡን መሰረት ማድረግ ስለዚህ በማናቀው በማያገባን ነገር ውስጥ እየገባን የቤተ ክርስቲያንን ፎቶ እየለጠፍን ወይም ደግሞ ስሟን እየጠራን ቤተ ክርስቲያንን ልናጥላላ ጸያፍ የሆኑ ቃላቶችን ልንናገር ተገቢ አይደለም። አሁን እያደረግን ያለነው ነገር ይሄ ነውና ከዚህ አጸያፊ ድርጊታችን ልንቆጠብ ይገባል። እባካችሁ ቤተ ክርስቲያን የራሱ አሰራር የራሱ አካሄድ አላትና እሱን ቦታው ላይ ላሉ በኃላፊነት ለተቀመጡ አባቶች እድሉን እንስጣቸው። ልላችሁ ነው። የእህታችንን ነፍስ እግዚአብሔር አምላክ በቅዱሳኑ ቅፍ እንዲያሳርፍልንና ለቤተሰብ ለወደች ዘመድ በሙሉ መጽናናትን እንዲያድልልን ከልብ እመኛለሁ። ሰላም ዋሉልኝ። ቅድስት ሥላሴ ቤተክርስቲያን የተቀበረ መንግሥተ ሰማያትን ይወርሳል፣ ሌሎች ደብራት ላይ ደግሞ የሚቀበሩ ሰዎች ደግሞ ሲኦልን ይወርሳሉ የሚል አይነት አንደምት ያለ ወደ የምታወሩ ሰዎች አደብግዙ በትናንትና ሁለት እንግዲህ አንጋፋው አርቲስት ፍሪዎት ባህሩ ከዚህ ዓለም ድካፍ ማረፏን አይተናል ሰምተናል፣ በጣም አዝነናል። በዚህ አጋጣሚ ለቤተሰቦቿ ለወዳጆቿ፣ እና ለሙያ አድናቆቿ በሙሉ እግዚአብሔር አምላክ ምጽናትን ይሰጣቸው ዘንድ እንመኛለን። በተረፈ በትናንትና ሁለት ሲዘዋውር ያየሁት ወሬ ይህን ሀሳብ እንድሰነዝር አድርጎኛል። ቅዱስ ሥላሴ ቤተ ክርስቲያን የሙያ ባልደረቦቿ ከሙያ ባልደረቦቿ ጎን እንድታርፍ በማለት ሄደው ሲጠይቁ የቅዱስ ሥላሴ ቤተክርስቲያን አስተዳዳሪዎችን የመለከታቸው አካላት ፉካ ውስጥ ከሆነ መቶ 20 ሺህ ብር ለመሬት ላይ ቆሞ ከሆነ 500 ሺህ ብር ተጠይቀው ለዛው ቅዱስ ሥላሴ ቤተክርስቲያን ቦታ ስለሌለ ቅዱስ ባልወልድ ቤተክርስቲያን ነው የምትቀበረው ብለው መመለሳቸውንና በጣም ብዙ ሰዎች ልክ በቃ ቅዱስ ሥላሴ የተቀበረ ሰው በሙሉ መንግሥተ ሰማያትን እንደሚወርስ አድርገው ሲያወሩ ሰማውና መንግሥተ ሰማያት መቼም ለመውረስ የሚያስፈልገው ነገሮች እግዚአብሔር ትእዛዝ መጠበቅ እንደሆነ እናምናለን። ብራብ አብልተኛል፣ ብጠማ አጠጥተኛል፣ ብታረዝ አልብሰኛል፣ እስረኛ ብሆን ጠይቀኛል የሚሉትን ቃሎች ፈጽሞ ሰው ስጋው ደሙን ከተቀበለ እና እግዚአብሔር ትእዛዝ ካሰበ መንግሥተ ሰማያትን መውረስ ይችላል እንጂ ገና ለገና ታዋቂ ስለሆነ አርቲስት ስለሆነ ወይ እግር ኳስ ተጫዋች ስለሆነ ወይ የሆነ ሙዚቀኛ ስለሆነ መንግሥተ ሰማያትን ይወርሳል ማለት አይደለም። እና እውነት ነው ከሌላ ቤተ እምነት የመጡ ሰዎች ገንዘብ ከፍለው ቅድስት ሥላሴ የተቀበሩ ሰዎች እንደነበሩ እናውቃለን። ስለዚህ ይቺ ሴት ይቺ አርቲስት ለሀገር ከዋለች ሁለት አንጻር ቅድስት ሥላሴ ቤተክርስቲያን ሲታደስ እዛ ላይ ማስተዋጽኦ እንዳደረገች እየሰማን ነው እና ቢሆን ጥሩ ነበረ ብትቀበር። ካልሆነ ግን ምንድን ነው? ያን ያክል አጀንዳ ሊሆን የሚገባው አሁን እንደሰማሁት ዜና ከሆነ ቀጨኔ መድሀን ያለም የቀብር ስነስርዓቷ ስድስት ሰዓት ላይ ዛሬ ይፈጸማል እየተባለ ነው እና ምንም የሰራችው ስራ በጎ ስራ ሰርታለች። በህይወት እንኳን እያለች እንኳን ለአይን ባንክ አገልግሎት ሁለት አይኗን ብርሃን ላጡ ሰዎች ይለገስልኝ ብላ የደም ባንክ የአይን ባንክ መጥቶ አይኗን እንደወሰደ እየሰማ ነውእና ከዚህ በላይ ጽድቅ ከዚህ በላይ በጎ ስራ የለም። በሕይወት በነበረችበትም ሰዓትም ከሙያ ባልደረቦቿ ጋር በጣም በፍቅር በበጎ ነገር ሁሉ ስሰራ እንደነበረ እየሰማን ነው እና ያን ያክል ቅድስት ስላሴ ያለመቀበሯ ልክ እንደ ትልቅ ነገር ታይቶ አጀንዳ ሊሆን አይገባም። ባይሆን የቤተክርስቲያን ላይ ያሉ ሰዎች ግን ይህንን ጉዳይ ግን መለስ ብለው ሊያዩት ይገባል። ለአንድ ሰው እንግዲህ አምስት መቶ ሺህ ብር መጠየቅ ማለት ምን ማለት እንደሆነ አልገባንም ነው ወይስ ቪአይፒ ገነት አለው እዛ ስላሴ የሚቀበር ሰውና የቤተክርስቲያን አስተዳዳሪዎች በሁሉም ቦታ ያሉት አይነት እንዲህ አይነት ችግር ያለባቸው አካላት አሉ። ስለዚህ ቅዱስ ቤተክርስቲያን የሚመለከታቸው አካላት በሙሉ ይህንን ጉዳይ እንደ አንድ እንደው እልባት እንዲሰጡትና እንደ ሁሉም ሰው መጥቶ ቅዱስ ቤተክርስቲያን ላይ ሊቀበርበት የሚችል መንገድ ቢፈጠር ጥሩ ነው። በተረፈ ግን ሰው የሚድነው የሚጸድቀው በስራው ነው እንጂ በገንዘቡ አይደለምና ይህን ለማለት መጣሁ። ለማንኛውም የአርቲስት ፍሬወት ባህሩን ነፍስ ከቅዱሳኖቹ ከአብርሃም፣ ከይስሐቅ፣ ከያዕቆብ ወገን ከደጋጎቹ ጋር ይደምርልን። ኦኬ፣ ወንድሞቻችን እንግዲህ የራሳቸውን ሀሳብ አስተያየት እየሰጡ ነው የሚገኙት። ለምን ይህ ሁሉ ተጠየቀች ለሚለው እንግዲህ ቤተክርስቲያን የራሷ አሰራር አላት ብዬ አስባለሁ። እንግዲህ እንደምታውቁት ቅድስት ሥላሴ ከአበው ሊቃነ ጳጳሳት እስከ ባለስልጣናት ድረስ ለሀገር ትልቅ ውለታ ሰሩ ለሚባሉ ስርዓተ ቀብር የሚፈጸምበት ነው። ነገር ግን ይህ ሁሉ ገንዘብ ለምን ጠየቀች የሚለው አዲስ አይደለም። ብዙ አርቲስቶች የከፈሉ ስርዓተ ቀብራቸው ተፈጽሟል ይመስለኛል። እንግዲህ የቦታው ጥበት ሊሆን ይችላል። ከዚህ ስፍራ የሚቀበሩ መቼም ቢሆን አጽማቸው ተንስቶ ከአመታት በኋላ ልክ እንደ ሌላው ቤተክርስቲያን የሌላው ቤተክርስቲያን እንግዲህ አጽማቸው ተንስቶ ሌላ ሰው እንደሚተካበት ግልጽ ነው። እዚህ ቦታ ላይ የሚነሳ አይመስልም። ስለዚህ ከዚህ አንጻር የቦታ ጥበት እንዲኖር ያደርጋል እና በብዛት ደግሞ ለቤተክርስቲያን አገልጋዮች ቅድሚያ ስለሚሰጥ ከዚህ አንጻር ብናይ መልካም ነው ብዬ አስባለሁ። እንግዲህ ቤተክርስቲያን ይህን ያክል የጠየቀችበት ቤተክርስቲያን የራሷ አሰራር አላት ያለምንም ምክንያት ይህን አታደርግን ብዬ አስባለሁ። እንግዲህ ይቺ አርቲስት ከዚህ ከስላሴ ስለተቀበረች ጽድቁን አታገኝም ባተቀበርም ጽድቁን አታጣም። ጽድቅ የሚገኘው በስራ ነው፣ ስራ ውጤት እንጂ። እንግዲህ ያው ይህን በማንሳት ብዙዎች ቅድስት ቤተክርስቲያንን ለመወንጀል እና ቅድስ ቤተክርስቲያንን ለማጥላላ ሲሞክሩ አይተናል። ስለዚህ ሰከን ብለን ኦርቶዶክሳያን እናስብ። ይህንን ጥያቄ ለአባቶች እንተውላቸው ብዬ አስባለሁ። ከቦታው አንጻር ማለት ቅድስት ስላሴ ካቴድራል እንደመሆን አንጻር ከዛ አንጻር ለአባቶቻችን እንተው ብዬ አስባለሁ። እህታችን ነፍሷን በአጸደግነት ያኑርልን። ምን ይባላል እንግዲህ እንደዚህ ያሉ መረጃዎች አወዛጋቢ ስለሆኑ ብዙዎችም ግራ አሰኝቷል። ሰከን ብለን ለማየት እናስብላለሁ ኦርቶዶክሳያን። በዛሬው ዕለት አርቲስቷ ያም ሆነ ይህ ብዙም ውዝግቦችን ቢነሱ አርቲስቷ በዛሬው ዕለት ስርዓት ተቀብሯል። ተፈጽሟል። ነፍሷን ማጸደግነት ያኑርልን ልንል ነው እንጂ የሚገባው እዛ ስለተቀበረች ትጸድቃለች፣ እዚህ ስለሆነ ሲውል ትገባለች የሚባለው ነገር ይህ የኦርቶዶክሲያን ውጤት አለ እኛ ኦርቶዶክሲያን ጽድቁን የምንወርሰው በሰራ ነው። ስራ እያንዳንዳችን የምንጠይቀው በሰራ ነው። ስራ ነው ጽድቁን የምንወርሰው። ቀፈታ ማለት ነው። አይ የኢትዮጵያ ባንዲራ የለም እንዴ? የኢትዮጵያ ባንዲራ እንዴ? የክልል ጉዳይ ውስጥ ምን አገባ? ኢትዮጵያ ወክሎ ነው ኮ የሚገባ የኢትዮጵያ ባንዲራ ኦሮሚያን አይወክልም።

የት ነው አሁን ይሄ መስቀል ፍላወር ነው ወይም አላ ስታዲየም አካባቢ ኦሮሚያ ባህልና ቱሪዝም ስታዲየም ያለው ሸገረን እኮ መጥቶ ማያቅ ነው አሁን ያላ ባህል ሀገር እስኪ ታብታቢ ጎዳይ እስኪ ጋይስ እንግዲህ እዚህ ጋር እንደምታዩት አሁን በምሽት ከ መስቀል አደባባይ የሪቻ በዓል አከባበር አስመልክቶ የወሰኩት ስክሪን ላይ ሪከርድ ነው። እንግዲህ ዚህ ስክሪን ካርድ ላይ እንዳየሁት በጣም ብዙ ኮመንታተሮች ሲሳደቡ ነበረ፣ እንዲሁም ምስትም ደግሞ ምላሽ የሰጣቸው ነበረ። ነገር ግን ይሄ ነገር እያደረጋችሁት ያለው ነገር ፍጹም ስህተት የሆነ ነው። የኢትዮጵያ ሁኔታችንን የሚገልጽ ነገር አይደለም። ስለዚህ እናንተ ካላመናችሁበት ይህም ባህል ለእኛ አይሆነንም ብላችሁ ካሰባችሁ በቃ ዝምበሉ እናንተ እንደፈለጋቸው ዝምበሉ እናንተ እንደፈለጋቸው እነሱ የማክበር መብት አላቸው ማለት ነው። ስለዚህ ዚጋ እየመጣችሁ ኮመንት ላይ የምትሳደቡት ነገር እሱም አንድ ነገር እየመለሰላችሁ ያለው ነገር ይሄ ምን ያመጣል? ጥላቻ እርስ በርስ እንዳንስማማ የሚያደርግ ነገር ነው። እያየውት ያለውት ማን ነው? ስለዚህ እኛ እዚህ ጋር ኮመንት በጻፍ ነው እዛ መሬት ላይ ያለው ንጹህ ወንድማችን ሊጎዳ ይቻልና፣ ባካችሁ ተቻችለን አርፈን እንቀመጥ። እነሱም በዓላቸውን በሰራም ያክብሩ ማለት ወዳለሁኝ። ውድ ኢትዮጵያውያን ባካችሁ ያልሆነ ኮመንት ያልተገባ ኮመንት አትጻፉ። እስካላመናችሁበት ድረስ ምንም ያደርጉ የሚያገባን ነገር የለማ ነው። ስለዚህ እኛ ጋዚ መጠን ኮመንት የምናደርገው ስድቡ ዛቸው እዛ መሬት ላይ ያለው ወንድማችንን በንዴት ሌላ ሰው ሊጎዳው ስለሚችል ሊጎዳዱ ስለሚችል ስለዚህ ባካችሁ በተቻለ መጠን ዝም ለማለት እንሞክር ማለት ወዳለኝ። ወደ ቀጣይ ቪዲዮ እንቀጥላለን። እኛ ዘረኝነትን የምንቃወም ሰዎች ነው። ዘረኝነትን ለማስፋፋት ሳይሆን ዘረኝነትን የምንቃወም ዘረኝነት መቆም አለበት የምንል ሰዎች ነው። ሰዎች አልተረዱንም እንጂ ሰዎች እንደሚያወሩት እንደሚሉት ሳይሆን እኛ ባለንበትም ከዚህ በፊትም በኖርኩበትም ከሁሉም ብሔር ብሔረሰብ ጋር ነው የኖርኩት። ሰዎች ግን የራሳቸውን ጥፋት ለመሸፈን ቀይረው ብዙ ያወራሉ፣ ብዙ ይላሉ የራሳቸውን ወደኛ ያመጣሉ፣ ማለት ነው። የኢትዮጵያ ሕዝብ ሁሉ አንድ ነው። ቤተ ክርስቲያን ቅድም እንደተባለው አንድነትን ነው የምታስተምር፣ ትብብርን ነው የምታስተምር። የኦሮሞ ሕዝብ ደግሞ ሁሉንም አቃፊ ነው። ከሁሉም ጋር የኖረ አሁንም የሚኖር ነው። ሰው የሚወድ እንጂ ሰውን የሚጠላ አይደለም። በጣም ብዙ ተአምራት ተደርገዋል። ጤና ይስጥልኝ እንደምናላችሁና ጠጋበለኝ ጠጋበኝ፣ ላወራችሁ ስማኝማ ስሜ በጣም ብዙ አስደናቂ የሆኑ ነገሮች አሉ አይደል? አስደናቂ የሆኑ ተአምራት ተፈጽመዋል። በመጽሐፍት የምናነባቸው አሉ በአይናችንም ያየናቸዋሉ። ሌላው ቀርቶ እንኳን እኛ በስጋ የምንመላለሰው የሰው ልጆች አእምሮችን በጣም ዘምኖ ወይም ክሬቲቪቲያችን በጣም ጨምሮ ከአውሮፕላን ጀምሮ ሌሎችን አስደናቂ ስራዎች ሰርተን እንደነቅባቸዋለን አይደል? በስጋ እየተመላለስን በመንፈሳዊ ዓለም ደግሞ ቅዱሳን አባቶቻችንና ቅዱሳን መላእክቱን ጨምሮ ሌሎችን በጣም ብዙ ተአምራትን ለአእምሮ የሚከብዱ ድንቅ ድንቅ የሆኑ ተአምራትን በመጽሐፍ እናነባለን አሁንም ድረስ በቤተክርስቲያን ውስጥ አሉ። ታምራት ሙሴ ከአምላኩ ጋር ከአምስት መቶ በላይ ጊዜ ተነጋገረ ይላል መጽሐፍ። ከዛ አልፎ ደግሞ ኤልያስ በሳት ሰረገላ ተነጠቀ። ኤልያስ በጸሎቱ ሰማይን ቆለፈው ሶስት ዓመት ኤልያስ። አሁንም በጨርቅ ዮርዳኖስን ከፈለው በእግዚአብሔር ኃይል። ተከታዩ ኤልሳ ደግሞ በእርሱ ጨርቅ አሁንም ዮርዳኖስን ከፈለው። ሙሴ ባሕረ ኤርትራን ከሁለት ከፈለው። አህያ በሰው አንደበት ተናገረ። ሙታን ተነሱ። ለምጻሞች ተፈወሱ። ድወያን ተፈወሱ። አይናቸው በራ። በጣም ብዙ ተአምራት ተደረጉ። ፀሐይ ባለችበት እንድትቆም አደረጋት እያሱ በገባዖን። በጣም ብዙ ተአምራት ተደረጉ። አሁንም በሐዲስ ኪዳን ሐዋርያቱ በጥላቸው በጨርቃቸው ድውያንን ፈወሱ፣ ሙታን ተነሱ፣ አይነ ስውራን አይናቸው በራ። አሁንም በቤተ ክርስቲያን ውስጥ ይህ ተአምራት አለ። ከዚህ ሁሉ ተአምር ግን እነዚህን ሁሉ ፍጥረቱን ተጠቅሞ ተአምራትን የሚሰጥ አምላክ የፈጸመው ድንቅ ስራ ግን ይገርማል። ከመገረሞ ጭ ምን ሊባል ይችላል? እናት ሲሏት ድንግል፣ ድንግል ሲሏት እናት፣ በሰማይ አባት ያለው በምድር አባት የሌለው፣ በምድር እናት ያለው በሰማይ እናት የሌለው ሆኖ ውልደትን መርጦ ተወለደ። አሁን ግርማ አይልህ። ግን የክርስቶስ ፍቅሩ ግን አይገርማችሁም? ጎበዝ፣ እንዲሁ ግሩም እኮ ነው። አሁን ፍጥረቱ ሁሉ የሚቀጥለው በውልደት ነው፣ ከመላእክት ውጭ በውልደት ነው የሚቀጥለው። ውልደትን መርጦ የተወለደው አስገኛችን እሱ እንደሆነ እየነገረን ያለው በሌላ አባባል። ይህን የማታስተውል ከሆነ አእምሮ የት ሂዶ ነው ወንድም ማለሚ እህትዬ? በስጋ የተገለጠውን ክርስቶስን የአምላክነትን ብቃት ሳትሰጠው የተቀመጥክ በስመ ክርስቲያን ካለ አንተ ሰውዬ በራስህ ነው ፈርዶ የተቀመጥከው። ወንድም ማለሚ ውልደትን የመረጠው ለምን ይመስላችኋል? እነዛ ሁሉ ተአምራቶች እነዛን ሁሉ ነገር እየፈጸመ አባቶቻችን ግን ወደ ድህነታችን ግን ሊወስዱን አልቻሉ። የሚጠበቀው መሲህ መምጣት አለበት። ያ መሲህ ደግሞ ክርስቶስ ነው። አምላክ ወሰብ ነው የሆነው በፍጹም ተዋህዶ ጸንቶ የሚኖረው ያለመቀላቀል፣ ያለመለወጥ በፍጹም ተዋህዶ ጸንቶ የሚኖረው ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ሆኖ ለዘላለም ጸንቶ የሚኖረው ክርስቶስ እርሱን ግን አንተ ኦርቶዶክሳዊ የመላእክት አእምሮ ስላለ ተዘከረኒ እግዚኦ በውስተ መንግሥትከ እያልክ በጥጦስ በኩል ጥጦስ በቀኝ በኩል የተሰቀለው ወንበድ ያለ አይደል? በመንግሥትህ በመጣ ጊዜ አስበኝ እያልክ ታመሰግነዋለህ። አንተ ኦርቶዶክሳዊ ይሄ አእምሮ ነው የተሰጠ። ያቺ በ አርብ ዕለት በፈሰሰው በማይገበውና በደሙ በደሙ ሰርቷት ሄደዋ። ቅድስት ቤተክርስቲያን እችናት። ለዛ ነው የትኛውን ቤተ እምነት ተነስቶ ቅድስት ቤተክርስቲያን ጥያቄ የሚጠይቀው ፕሮቴስት ሆኖ የወጣ የትኛውን ቤተ እምነት መነሻው እዚህ ተአምር ላይ ነው፣ በድንግል ማርያም በኩል የተደረገው ተአምር፣ አምላክ በስጋ ተገለጠ። እዚህ ጋር ነው ልዩነቱ አንዱ መሲህ ነው ይለዋል፣ አንዱ ወዲህ ምንድነው ነው ይለዋል፣ አንዱ ነብይ ነው ይለዋል፣ አንዱ አማላጅ ነው ይለዋል፣ አንዱ እንዲህ ይለዋል። ያንተ አእምሮ ግን ያ አይደለም ኦርቶዶክሳዊ። ለዛ ነው ሁልጊዜ የምደነቀው። እና አንተ ኦርቶዶክሳዊ ጽና ምልህ እስከ መጨረሻ ያጽናል። ሰይጣን አይይብን የኛን አእምሮ። የምሬ ነው ኦርቶዶክሳዊ፣ በጣም ሀሴት ማድረግ አለብን። በነገራችን ላይ አምላክ እንዳለ አረጋግጠ ነዋ የተቀመጥከው አንተ፣ ለፍርድ የሚመጣው ማን እንደሆን ጠንቅቀህ አውቀህ ዋላ፣ ለሁሉም እንደ ስራው መጠን የሚያስረክበውን አውቀህ ዋላ ግርማ ይላችሁም ግን የክርስቶስ ፍቅሩ ወደ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። አለመጽሐፍ ዮሐንስ ወንጌል። አንተ ኦርቶዶክሳዊ ግን የታደልክ ነህ እያሉ ነው ያሉት። በዚህ ተአምር እየተደነቃችሁ ቀናችሁን ጀምሩት። መልካም ቀን ይሁንላችሁ።